የተወለዱት በጉባኤ ውስጥ ነው ማለት ይቻላል። ከሊቃት ሪጅ ፈራ ያው የጋራ የሁላችን አባት ናቸው። ግን እኔ በስጋም የመጀመሪያ ልጅ ነኝ። እድገቴም ከተወለዱ ጀምሮ ያለው ከተማሪ ጋር ነው ማለት ነው ብዙ ከየ ክልሉ የመጡ በብዙ የሚቆጠሩ ተማሪዎች ጋር ነው ያደጉ። እንደው በግዛፊን ፈታው እንኳ ባለ የሚነገሩትን ግዞችን በቀላሉ በሕፃንነት እንዳውቃቸው ያግዘኝ ነበር። ከተማሪ ጋር ማደጌ ከጉባኤ ቤት ተወልጄ ከነሱ ጋር ሌላ ጨዋታ ባልጫወት በቅኔ መቀላለዱ ይሄ ያለው ነገር ሁሉ ከቅኔ ቅኔያማ ነው። ጨዋታ ሁሉ የነበረው ማለት ነው እና ዛሬ ለደረስኩበት የቅኔ ሙያ ትልቅ አስተዋጽኦ አለ ማለት ነው። ገጠመኞች ልጅ ነኝና ያው የቤት ስራ መታዘዝ ያስፈልግ ነበር። የመጀመሪያ ልጅ እነሱ ደግሞ ስራ እንድታዘዝ እንድለላካቸው የመጀመሪያ ስለሆነ ይፈልጋሉ። እኔ ግን ወደፊት ሳልማር ብቀር ምን አይነት ስሜት እንደሚሰማኝ ስለማውቀው ብዙ ስራ የመታዘዙና ፈቃደኛነቱ አልነበርም። ትንሽ እቸገር ነበር። በዚህ ጉዳይ ላይ ታዘዝ ልጅነ ቤትኛን አገልግል ትምህርቱ ይደርሳል የሚባሉት ነገሮች ለእኔ ፈታኝ ነበሩ በወቅቱ። ነገር ግን የማልቀበላቸው ነገሮች ነበሩ እነሱ። ትልቁም ችግሩም ይሄ ነው የነበረ። እንግዲህ ቅኔን አስመልክቶ አጠቃላይ እዚያው ነው የተማርኩት። መጀመሪያ ዜማ ቤት እንግዲህ ከዜማ ቤት ጾመ ድጓ ያለውን የዜማ ትምህርት ከተማርኩ፣ የቃል ትምህርት ከተማርኩ በኋላ ቅኔ የምትገባው እንግዲህ ቅኔ ቤት ያሉትን ከመጀመሪያው ጀምሮ እስከ መጨረሻው ድረስ ያሉትን የቅኔ ትምህርት እዚያው ነው የተማርኩት። ከዚያ በኋላ አቋቋም ለመማር ነው ወደ ሌላ የሄድኩት። አቋቋም አለ፣ ዝማሬ መዋሲት አለ። ሌሎች ደግሞ መጻሕፍትን ደግሞ ለመማር ደግሞ ወደ ሌሎች ቦታዎች ተንቀሳቀሻለሁ ማለት። እንግዲህ ቅኔን በተለያየ መልኩ መተርጉማን ይገልጹታል። ከተለያዩ አናቅጽ ያወጡታል። ቆንቆነ ብሎ የሚያወጡ አሉ። ቁንቁኔ ቅኔ ነቀዝ፣ የሰውን ነቀዝ እፀውን አራግፋ እንደምትበላ ሁሉ ቅኔም የሰውን ልቡና፣ የሰውና ይብሮ ባይጎዳም እንኳን ውስጡን የሚያራቀቅ የሚያመራምር ስለሆነ ቆንቆነ ካለው ይወጣል ብለው ይናገራሉ። ዋናው ግን ቃነ የቃኝ ከሚለው ይወጣል። ቃነ የቃኝ ዘመረ፣ ደረደረ፣ ገጠመ ከቃነዬ ጋር ቀነዬማል። ቃነዬ ላይ ሲወጣ ቅኔ ማለት በቀጥታ ቤት የሚመታ ድርድር ያለው ምስጢሩ ቤቱ የተስተካከለ ማለት ነው። ከቅኔ ላይ ሲወጣ ግን ቅኑ ለመንፈስ ቅዱስ ተቀኔ ለመንፈስ ቅዱስ፣ ለመንፈስ ቅዱስ መገዛት፣ አፋዊ ባህሬን እና ውስጣዊ ባህሬን አንድ አድርጎ ለእግዚአብሔር ማስገዛት፣ በውስጥ ያለንን ስሜት በውጭ ያለ ሀሳብ የምንገልጽበት አልወተ እግዚአብሔርን ሊሆን ይችላል፣ ስነ ፍጥረታትን ሊሆን ይችላል፣ ሌሎችም ተዛማጅ ነገሮችን መግለጽ የምንችልበት ያን ስንገልጽ ደግሞ የእግዚአብሔርን ፍለጋ መከተል ስለሆነ ተቀንዮ ለመንፈስ ቅዱስ ማለት ይሆናል ማለት ነው። ሌላው ቀነ ቀነነ ቀኖና የያዘ ብለንም እናወጣዋል። ቅኔ ስለምን ቀኖና ከቀኖና ይወጣል ቢሉ፣ አባቶቻችን ይሄንን የደረሱት መቼም በስጋዊ ፍልስፍና አይደለም፣ መንፈሳዊ ፍልስፍና ነው በጾም፣ በጸሎት፣ በትህርምት እንግዲህ እስመ ውስጥም ይንት ነፍስ ይታድርጠው ነው። እውቀት የሚያድረው በጾመ በጸለየ ሰውነት ስለሆነ መንፈስ ቅዱስም በእንደዚህ አይነት ሰብና ስለሆነ የሚገለጠው ቀኖና የያዘ በቀኖና የሚገኝ እግዚአብሔርን የማገልገያ መንገድ ቅዱሳት መጻሕፍትን የመረጃ የማወቂያ መንገድ ነው ይተረጉምታል። እንግዲህ ቅኔ ለመማር በመጀመሪያ እንግዲህ የኢትዮጵያ ቤተክርስቲያን ስርዓት አስተምህሮ አላት። አንድ ሕፃን ሀሁ ማለት ይጠበቅበታል። ሀሁ ካለ በኋላ አወጊዳ ነው። አወጊዳ ቆጥሮ መልእክተ ዮሐንስ የሚባለው የዮሐንስ ወንጌል ክፍል፣ ያንን በተለያዩ ጉርድ ንባብ አለ፣ መቁጠር አለ፣ ጉርድ ንባብ አለ፣ ቀጥታ ደግሞ ንባብ አለ። እነዚህን ከፈጸመ በኋላ ዳዊት ይገባል። ዳዊት ከደገመ በኋላ ቅኔ የሚባለውን ትምህርት ይጀምራል ማለት ነው። ነገር ግን ቅኔ ለመማር በጣም ጠቃሚው ጾመ ድጓ ዜማ መጮ አለበት። ውዳሴ ማርያም፣ መስተጋብ፣ አርባይት፣ ሰለስት የመሳሰሉትን ተምሮ የቃል ትምህርት የሚባሉትን የዜማ ክፍሎች ማለት ነው። ጾመ ድጓ ዘልቆ ቅኔ ቤት ይገባ ቅኔው የበለጠ ይቀነዋል ማለት ነው። የተገራ አእምሮ ይኖረዋል ማለት ነው። ከዚያ በኋላ ቅኔን መማር ይችላል ማለት ነው። በእርግጥ አሁን አሁን እየሆነ ያለው ዳዊት ከደገመ በኋላ ቀጥታ ወደ ቅኔ ቤት ነው እየገባ ይገባ ያለ። ትክክለኛው አካሄድ ግን ጾመ ድጓ ዘወረደ ብሎ ደብሮ ጾመ ድጓ ልቆ ከዚያ በኋላ ቅኔ ቢማ የበለጠ ይቀናዋል ማለት ነው። የቅኔ ሂደቶች እንግዲህ በመጀመሪያ ጉባኤ ቃና ተብሎ ነው የሚጀምረው። ጉባኤ ቃና፣ ዘአምላኪየ፣ ሚበሱ፣ ዋዜማ ስላሴ፣ ዘይእዜ፣ መወድስ ክብርኢቲ እጣነ መሆኑ የሚባል ሂደት አላቸው። ግን ሁሉም ሞያ ከጉባኤ ቃና አይወጣም። አንድ ደቀ መዝሙር ጉባኤ ቃናን በሚገባ ከተረዳና ካወቀ፣ ሌሎቹ የዜማ ልካቸው መጠን ወይም ደግሞ በይዘታቸው ስንኛቸው እየጨመረ ይሄዳል እንጂ ተቀራራቢ ስለሆኑ ያው በደንብ ጉባኤ ቃና ላይ በደንብ ሆኖ ከጠነከረና ጉባኤ ቃናን በሚገባ ካወቀ ሌሎቹን ሂደት በቀላሉ ሊያውቃቸው ይችላል ማለት ነው። እንግዲህ ስንት ዓመት ይፈጃል ቅኔ ለመማር የሚለው በእውነቱ እንግዲህ መቼም መንፈሳዊ እውቀት በዓመት አይወሰን። አባቶቻችንም ሙያውን ሳይበረስ ሳይከለስ፣ እስከ ጥበቡ ድረስ እስከ ረቂቅ ምስጢሩ ድረስ ያቆዩት እድሜ ወስነውለት አይደለም። አሁንም ችግር እየፈጠረብን ያለ ይሄ እድሜ የመወሰኑ ነገር ነው። ምክንያቱም ትምህርቱ መቼ ያልቅልኛል ነው እንጂ ትምህርቱ የሚያልቅበት አመት መቼ ነው ወደሚለው የሚያስብ ሰው አልነበረም። በአሁኑ ሰዓት በቀመር ይሄን ያህል አመት እቆያለሁ ይላል። ሙያው ጋር መተዋወቅ ሲጀምር መምህር ሆኖ ይወጣል ማለት ነው። ከሙያው ጋር መለመመድ ሲጀምር ማለት ነው። እና እንደ ባጭሩ አሁን ለመቀኘት ጥሩ አድርጎ ቅኔ የተቀኘ ለመባል አንድ በስ አይምሮ ብሩህ የሆነ ደቀ መዝሙር ምንም የተለያየ ስለሆነ አንዱ ከአንዱ ጋር አይምሮ ተመሳሳይ አይደለም። ሶስት አመት ተቀይቶ ሊወጣ ይችላል ተራ ቅኔ አዋቂ ተብሎ ለመውጣት ሶስት አመት እስከ አራት አመት ባለው ማለት ነው። እንደው የቅኔ መምህር ለመባል ግን እውነቱን ለመናገር መምህር ለመባል አስራ አምስት አመት ከአስር አመት እስከ አስራ አምስት አመት ይጨርሳል። ጥሩ የቅኔ መምህር ለመባል ማለት ነው። እንደው ዝም ብሎ መድረክ ላይ የተገኘውን ቤት መጥቶ እንደዚያ ብሎ ለመውረድ ችግር የለውም። ትንሽ በትንሹ የመካከረው እንደዚያ ሊሆን ይችላል። ነገር ግን አዋጁን አገባቡን እርባ ቅምሩን ጠንቅቆ ግሱን በደንብ አድርጎ አውቆ ለሚወጣ ከ10 እስከ 15 ዓመት የቅኔ ሙያ ይጠይቃል። ይሄ ያውም ከእኛ ዘመን ከትንንሹ ስናመጣው ነው እንጂ አባቶቻችን እስከ 25 ዓመት እየቆዩ ነው ከተለያዩ መምህራን ሙያውን አደላድለው ለእኛ ያስረከቡት ነው። እኔ የቅኔ መምህራን ስያሜው ሲጀመር ሙያቸው ነው የሚሰይማቸው፣ ግለሰብ አይሰይማቸው። እንደ ዛሬው ዝም ብሎ ደስ ሲለው አንዱ ሞቅ ሲለው የሚሰይማቸው አይደለም። ሙያቸው እነሱን ይገልጻቸዋል። የሙገሳስ የሚባል አለ። አሁን እኩይ ገብረ ማርያም፣ እንቆቆ ፈረደ፣ ይሄ ቅኔያቸው የማይቀመስ ቅኔያቸው ጠበቂያ ስለሆነ እነ እኩይ ገብረ ማርያም ዋድሌ እነ እንቆቆ ፈረደ እነማይበሉ ደመናው ገሰሰ፣ እነማይበል ገብረ ሕይወት፣ እነማይበል ፈንቴ፣ እነዚህ እነዚህ በራሳቸው ሙያው ያሰጣቸው ስሞች ናቸው። ከዚያ ውጭ ግን ዛሬ ዛሬ በዚህ በቢሮ ቁጭ ብሎ ስም ሰጠናል የሚባለው ይሄ የዛሬ ዛሬው ስያሜ የኛው ዘመን ያው መጋቤ ምስጢር ሊቃ አይላፍ መጋቤ አይላፍ የሚባሉ ስሞች አሉ። በተለይ ለቅኔ ምርሃን መጋቤ ምስጢር የሚለው ያው በስምነት ቢያገለግል ከግብሩ ጋር ይሄዳል ተብሎ ይታመናል። እንግዲህ ቅኔ እኛ ከቅዱስ ያሬድ በፊት የተመዘገበልን በቂ ማስረጃ የለን። ሰዎች በተለያየ ምክንያት ከልደተ ክርስቶስ በፊትም እንዳለ አድርገው የሚተርኩ ሰዎች ይኖራሉ። ነገር ግን የተጻፈልን የተቀመጠልን፣ ብዙዎች እኮ ጽፈዋል በተለይ በ14ኛው ክፍለ ዘመን ዮሐንስ ገብላው ቅዱስ ያሬድ በ505 ተወለደ። የእኛ መቼም የቤተ ክርስቲያናችን የአገልግሎት ዘርፍ የሚባሉ ቃለ እግዚአብሔር ይህንን ያዘጋጀልን ቅዱስ ያሬድ ነው። አጠቃላይ በእሱ ድርሰት ውስጥ ነው ቅኔ የሚባለውን ነገር ያየ ነው። የሚበሱ ስላሴ ዋዜማ የሚለውን ነገር፣ መወድስ የሚለውን ነገር ያየ ነው። በእሱ ድርሰት ውስጥ ነው ከዚያ በኋላ እንግዲህ በአስራ አራተኛው ክፍለ ዘመን የነበረው ዮሐንስ ገብላዊ እሱ ቅዱስ ያሬድ ጀምሮ ታይቶ ሱባኤ ቢገባ ምስጢሩ ከነ ቤቱ ተገለጸለት ከዚያ እየይዘው እንግዲህ በአስራ አምስተኛው በአስራ ስድስተኛው የነበሩት የቤተ ክርስቲያን ወርቃማ ዘመን የሚባሉት እነዚህ እነዚህ ውስጥ የተገኙ ሊቃውንቶች አስፋፉት በ17ተኛው በ 18 ኛው እያለ በነገራችን ላይ ቅኔ እያደገን የመጣው ደረጃው ማለት ነው ሰዎች እንደሚሉት እየቀነሰ ሳይሆን የመጣው ደረጃው እየሰፋ ነው እንጂ ከቅዱስ ያሬድ በፊት ቅኔ ለመኖሩ አመልካች የሆነ ነገር የለም። ያንስል ግን በብሉይ ኪዳንም ቅኔያዊ አነጋገር አለ። እንግዲህ በዚያ በመሳፍንት ላይም ያለ አቃኒ ለአከት ጸወ ቄድሮስ እንዘት ብለ ሀቦ ለወልዴ አቃኒ ወደ ቄድሮስ ልዥን ለልጅስት ብላ ችፍርግላከች። ይሄ ማለት ምስጢራዊ አነጋገር ምሳሌያዊ አነጋገር ነው ዚአብ ይቤልዋ ጸው ለበለስ ንኢ ንግሥ ላይሌነ። ጸው ተሰብስቦ ሆዶ በለስን ንገሻ አሏት። ኧረ እኔ ፍሬንና መጣፈጤች አልነግስም። ወይንንም አሏት። ኧረ እኔ አልነግስም አለች። ከዚያ በኋላ ፍርግን ሄደው ሸዋማዋ ንገሻ አሏት። ኑ በሉ እንግዲያማ በስሬ ላሳድጋችኋለች የሚለውን አቢሜሌክን፣ በዚያ መጽሐፍ መሳፍንት ውስጥ ያለ አቢሜሌክን ለመውቀስ የተናገሩት አለ። ይሄ እንደ ቅኔያማ ሊሆን ሀሳቡ ምስጢራማ ስለሆነ እንደ ቅኔ ሊታይ ይችላል። ነገር ግን ቅኔ የሚባለው ነገር ቅኔ ስንል ሁለት ነገር መሆን አለበት። ባጭ ቅኔ ወይ በሰምን ወርቅ መገለጽ አለበት ወይም ደግሞ በህቅር መገለጽ አለበት። ከዚህ ውጭ ቅኔ ቅኔ ሊሆን አይችልም። ወይ የሰም ታሪክ ነው የሚሆነው ወይም ደግሞ የወርቅ ታሪክ ነው የሚሆነው እንጂ ቅኔ ሊሆን አይችልም። ቅኔ ሁለት ነገር ግድ ነው። ወይ ህብር ሆኖ መነገር አለበት ወይም ደግሞ ሰምና ወርቅ ሆኖ መገለጽ አለበት ሰሙ ቀሪ ነው ፈሳሽ ነው ወርቁ ይጸናና የዕለቱን ታሪክ የምንፈልገውን ታሪክ ይዞልን ስለሚሄድ ማለት ነው እና ጀማሪያችን ቅዱስ ያሬድ ነው ከዚያ በኋላ የሚነሱ ሊቃውንት ደግሞ እያስፋፉ እያስፋፉ ያው እስከዚህ አድርሰውታል ማለት ነው አሁንም ደግሞ እንግዲህ ይቀጥላል ያው የቅኔ ተማሪ በነገራችን ላይ የቅኔ ትምህርቱ ረቀቅ ይላል፣ እንዲሁም ከሌሎች ተዛማጅ የቤተ ክርስቲያን ሙያዎች አንጻር ማየት አለብ አሁን የመጽሐፍ ትርጓሚ አለ፣ ታሪክ ማወቅ ነው። የአቋቋም ትምህርት አለ፣ ዜማውን ለአገልግሎት ዜማውን መዋል ነው፣ መያዝ ነው፣ ማገልገያ ነው። ዜማ መጮህ አለ፣ ያም ማገልገያ ነው። ሌሎችም ቢሆኑ ለአገልግሎት የሚውሉ ናቸው። ቅኔ ግን የእውቀት ትምህርት ነው። ቅዳሴም ቢሆን ማመስገኛ ማገልገያ ነው። ቅኔ ከማገልገያነቱ አልፎ የእውቀት ትምህርት ነው። ማንም ሰው ሊያውቀው የሚገባ ፍልስፍና ነው። ይህን ስንል ደግሞ ሌሎች ሙያዎች በቅኔ ነው የሚታዩት። ለምሳሌ የመጽሐፍ መምህር ለመሆን ወይም ደግሞ የመጻሕፍትን ትርጓሜ ለመረዳት ቅኔ አስፈላጊም፣ ያለ ቅኔ አሁን በጨለማ መሄድ ማለት ነው እንደ በድቅድቅ ጨለማ ያውም የገደል የዛፍ ጥላ በተጨመረበት ላይ ምህር ማለት ነው። የመጽሐፊቱን ትርጓሜ ለመረዳት ማለት ነው። የምንጮኸውን አቋቋምም ቢሆን ዜማም ቢሆን የምንጮኸውን ነገር ለመረዳት የግድ ቅኔ ማወቅ አስፈላጊ ነው። ቅዳሴም ቢሆን እመወቢሲ ግብረ ዲቁና በል ማለት ነው። ስራተ ቅዳሴ ጀምሮ ያለውን ነገር ማወቅ አለብን። ይፈልጠኒኑ ምህዙ ምንድን ነው? ምን ለማለት ፈልጎ ነው የሚለውን ነገር የምንለይበት ነው። አጠቃላይ መርሆ ምስጢራት ነው። አጠቃላይ ማለት ነው። ለሁሉም ነገር ቅኔ ወሳኝ ነው። ስለዚህ ደቀ መዛሙርቱ ተመራማሪዎች ናቸው። አሁን ለምሳሌ በዚህ በክረምቱ ስለ እጽዋት የደረቁት በክረምት የሚለመልሙት በክረምት የሚደርቁት ልክ ይሄ አመቱን በአራትን ከፍለው አለን አደለ፣ ክረምት፣ ሃጋይ፣ መጸው፣ ጸደይ ተብሎ ይከፋል። እጽዋትን እናያለን ከዚያ በኋላ ደግሞ ጽጌ ሲደርስ ደግሞ በጽጌ ያሉት ደግሞ ፍሬ ደግሞ ሲደርስ ደግሞ ፍሬ ይሄ አጠቃላይ ስነ ፍጥረትን የሚዳስስ ከሰው ልጅ አልፎ ስለ እጽዋት እንኳን ለመመራመር የሚያበቃ ሙያ ነው። በዚህ ምክንያት ደቀ መዛሙር ተመራማሪዎች ናቸው። ብታያቸው ጤነኞችም ላይ መስሉ ይችላሉ። ብቻውን ወድቆ ታገኘዋለሽ። ጥቅልል ብሎ ዝም ብሎ የብቻው ሲጫወት ታገኘ የብቻው ልክ አይምሮ እንደተነሳው መስሎ ሁሉ ሊታይ ይችላል እና የቅኔ ደቀ መዛሙርቶች ጫጫት አይወዱም። ጸጥ ያለ ቦታ ይፈልጋሉ። ደግሞ የሚገርመው ነገር እንትን ይጠይቃል እንደዋላ ምናኔ፣ ራስን መጣል። አሁን የቅኔ ትምህርት ራስን መጣል እንኳን ለመማር አይደለም ለማስተማር እንኳን ምቾት የማይስማማው ነው። ንጹህ አይምሮ ይፈልጋል እና ደቀ መዛሙርቱ እንግዲህ ከነዚህ ከነዚህ ነገሮች ዓለም ላይ ከሚታዩ ከብዙ ነገሮች የግድ መራቅ አለባቸው ብዙ ድምጽ በሌለበት ብዙ ጩኸት በሌለበት ሰላማዊ በሆነ ጸጥ ባለ አካባቢ ሆነው መማር አለባቸው። ይህ ሲሆን ለእነሱ ዕውቀቱን ለመወቅ ያው ጥሩ ያስችላቸዋል ማለት ነው። እንግዲህ ግዕዝና ቅኔ ግንኙነቱ ምንድን ነው ለሚለው ያው ግዕዝና ቅኔ ግዕዙ መልክ በተመረጡ ሆሄያት ሲደረደርና በምስጢር ሲታጀብ በተወሰኑ ዜማ ልኮች ሲነገር ቅኔ ይሆናል። ሌላ አይደለም። ግን ግዕዙ ቅኔ ሲሆን ምስጢር ያስፈልገዋል። ቅድም እንዳልኩሽ ሁለት ነገሮች ነው። ወይ ህብር መሆን አለበት፣ ወይ ሰምናወርቅ መሆን አለበት እና በተመረጡ ፊደሎች፣ በተመረጡ ምስጢራት መነገር አለበት። ይህ ሲሆን ወደ ቅኔነት ተቀየረ ይባላል። ግዕዙ አጠቃላይ በግርድፉ ቋንቋው አጠቃላይ ግዕዝ ነው ማለት ነው። ያንን በእነዚያ መንገድ ስንጠቀመው ቅኔ ሆነ እንለዋለን ማለት ነው። ግዝ ወደ ሀገራዊ ፋይዳው ለመመለስ ወይም ደግሞ ወደ ማህበረሰቡ ለማውረድ፣ ያው ብዙ ጊዜ በዓለም ውስጥ ያሉ የቋንቋ መምህራንም በተደጋጋሚ እንደሚሉት ተናጋሪ ማህበረሰብ ነው የሚያስፈልገው። እንግዲህ ይህንን ደግሞ ቤተ ክርስቲያን ጠንክራ ብትሰራ ይህንን ማፍራት ይቻል ነበር። አሁን እዚህ ውስጥ እኛ ውስጥ ብዙ ሰዋል ጉባኤ ውስጥ ያለው ሁሉም በጊዛውራ ብትም ሁሉም በጊዜ ይሄንን ነገር ወደ አንድ መንደር መስርቶ የግዕዝ ተናጋሪ ማፍራት ወደ ነበረው ቋንቋውን ማሳደግ ይቻላል። ቅኔ ለቤተ ክርስቲያን ያበረከተችው አስተዋጽኦ ቅዱሳት መጻሕፍት የተተረጎሙበት የተመሰጠሩበት በቅኔ ነው። በቅኔ አንደኛ የግዕዝ ቋንቋ መቼም ቅኔን ስናነሳ ግዕዝ፣ ግዕዝ ስናነሳ ቅኔን ነጣጥለን ማየት አንችልም። አቻ ትርጉም ለመተርጎም የግዕዝ ቋንቋ ሙሉ ነው። ብዙ ነገሮችን ለመሰየም በአረበኛም ይሁን በዕብራይስትም በግሪክም የተጻፉ መጻሕፍትን ወደኛ ሀገር ለመመለስ ግዕዝ ትልቅ ድርሻ አለ። ሰፊ ነው አውዱ ማለት ነው። የግዕዝ ብዙ የምንጠቀማቸው የተለያዩ ግሶች አሉ፣ የተለያዩ ስሞች አሉ፣ የተለያዩ ደግሞ ነባሮች አሉ ማለት ነው። አገባባቱም አሉ ማለት ነው። እነዚህ እነዚህ ስላሉት ግዕዝ ለኢትዮጵያ ቤተክርስቲያን፣ ወይም ቅኔ ዋናው ነው። ዋናው እንዲያው ዋና ስለሆነ ከማንም ጋር ብታወዳድሩ እራሱ አቺ አማርኛ ማንግዲያ ከግዕዝ የወረሰው እኮ ነው። አይደለም ከግዕዝ የወረሰው ነው ማለት ነው። ስለዚህ ለዓለምም ቢሆን ዛሬ የሀገራችን መጻሕፍት በዓለም ሁሉ ተበትነው ከግዕዝ የተጻፉት የምርምር ውጤቶች አጠቃላይ በቅኔ ዘርፍ የተሰሩ ስራዎች መሆናቸውን ማየት ይቻላል። በቀላሉ ብዙ መጻሕፍቶች ናቸው። ዛሬ ዓለም እየተፈላሰፈባቸው እየተጠቀምባቸው ያለ እኛ ባንጠቀምባቸው እና ግዕዝ ያላበረከተው ቅኔ ያላበረከተው አስተዋጽኦ አለ ብዬ አላምን። ሌሎች ሁሉ አዲሶች ናቸው። እንደው ከዕብራይስጥ እንኳን ከጠፋ ጀምሮ አሁን ከተቋቋመ እንኳን ስንታ መቶ ዓመት አልሞላው ማለት ነው። መቶ ዓመት እንኳን አልሞላው። ግዕዝ ግን ከመቼ ጀምሮ በአጭሩ እንኳን እንደው ከልደተ ክርስቶስ በኋላ ባሉት ክፍለ ዘመናት እንኳን ብንቆጥር ለብዙ ዘመናት አገልግሏል። ዛሬም ቢሆን ለሌሎቹ አስተዋጽኦ እያደረገ ይገኛል ማለት ነው። ግዕዝን ቅኔን ካላወቀ ራሱን አገሩን ታሪኩን አያውቅም። ታሪኩን እና ሀገሩን ካላወቀ ራሱን አያውቅም ማለት ነው። ለምን ማለት አስፈላጊ ነው። ለምን ብለን ብንጠይቅ አጠቃላይ ማንነታችን በግዕዝ ላይ የተመሰረተ ስለሆነ እኛ ሀገራችንን ማንነታችንን የነበረ ታሪካችንን ለማወቅ ግዕዝ አስፈላጊ ነው። ያንን ስናውቅ ግን ጠንካራ ትውልድ እኔ ማን ነኝ ማን ነበር ወደፊትስ ምን መሆን አለብኝ ብሎ እንዲያስብ ያስችለዋል ማለት ነው። ስለዚህ ያው ግዕዝን ማወቅ ወሳኝ ነው። ቢያንስ እንኳ እንዲያው ግዕዝ እንኳን ባይታወቅ በግዕዝ የተጻፉ መጻሕፍትን አንብቦ የመረዳት ያህል እና ቁልፍ ነው። ቁልፍ ነው መክፈቻው እጃችን ላይ ነው ያለ። ከተከፈተ ደግሞ ብዙ የተደበቁ ምስጢራትን መንፈሳዊም ይሁን ስጋዊም ይሁን ብዙ ምስጢራት በግዕዝ ተከትቦ እናገኛቸዋለን ማለት ነው ያው ያንን ያንን ለመረዳት ግዕዝ ወሳኝነት ይኖረዋል ማለት ነው። ቅኔና ታሪክ እንዴት ነው ተዛምዷቸው የሚለው። ታሪክ ከሌለ ቅኔ የለ ወሬ መሆኑ ታሪክ የሌለው ቅኔ ወሬ ይሆናል ማለት ነው። ስለዚህ ቅኔን ስናነሳ ከታሪክ ነው የምንነሳው። ቅድም እንዳልኩ ያ ታሪክ ሲነገር ግን ሁለት ሰምና ወርቅ ሆኖ ነው መነገር ያለበት፣ ወይ ህብር ሆኖ መነገር አለበት። ያለ ታሪክ ቅኔ ያንን ታሪክ ነው በቅኔ ለሰማይ እንዲረዳ እንደገና ደግሞ በሰዎች ህሊና ውስጥ ለረዥም ዘመናት እንዲኖር የሚያደርግበት መንገድ ነው። ታሪክ ረዥም ጊዜ እንዲራመድ ካስፈለገ በቅኔ መገለጥ አለበት። በቅኔ መገለጥ አለበት ማለት ነው እና ታሪክ ለቅኔ ግብዓት ነው። ቅኔ ደግሞ ለታሪክ ህይወቱ እስትንፋስ ነው ማለት ነው። ያው ቅኔ የሚለው ነገር ቅድም እንዳልነው በሁለት ቤት፣ በሶስት ቤት፣ በአምስት ቤት፣ በአስራ አንድ ቤት፣ በሰባት ቤት ስንኝ የተዋቀረ ስለሆነ እንግዲህ የመጀመሪያው ስንኝ ወይም ደግሞ ስነ ጽሁፍ የሚባለው ነገር ቅኔ ነው ቤት እየመታ የሚሄደው ማለት ነው። ከዚያ ውጭ ደግሞ መንፈስ እንትንም አለ እኮ ስድ ንባብ ሆኖም በጊዜ የተጻፈው አለ። ለምሳሌ በሀገራችንም ታሪክ ውስጥ የቅኔን ይዘት የተከተሉን ፍቅር እስከ መቃብር የመሰሉ መጻሕፍቶችን በቀላሉ ማየት መቻል አለብን። እነዚህ እነዚህ ሁሉ የስነ ጽሁፍ ምንጮች ናቸው። ምንጭ ነው፣ እያገለግሉ ነው ያሉ ማለት ነው። ቅኔ ቤት እየመታ ቅኔ ምስጢር እያዘለ አሁን ያሁን የአማርኛ ግጥም አበበበሶ በላ ነው አዋ፣ አበበበሶ በላ ነው ያረነሽ። ከዚህም ያለፈ ነገር በፍጹም የለው። ነገር ግን አበበበሶ በላ የሚለውን ግጥም በፊት ለመጠቀም ካስፈለገ የሚጠቀሙበት ሌላ እየቆየ የሚገባ ምስጢር አዘል ብዙ ዓለማውያን ገጣሚዎች አሉ፣ በፊት የተገጠሙ በእውነቱ ሰምተሽ ማጠግቢያቸው ግጥሞች አሉ። እነዚህ እነዚህ ይሄንን የወረሱት ከማን ነው? ከቅኔ ነው የወረሱት ማለት ነው። ህብር የቅኔ መንገድ የሚለውን የተከተለ ማለት ነው። እና ቅኔ እያልነ በግዕዝ የምንገጥመው ግጥም ያ ለዛሬው የሥነ ጽሑፍ ዘርፍ ትልቅ አስተዋጽኦ አለው። ሥነ ጽሑፉን አወርዶ ግን ወደ ቅኔ የማምጣት ግን አይቻልም ነው ደግሞ